ፍዬ የኔ እህቴ ቆንጆ አየኔ እዛው በጸበልሽ፣ እኔም ብዬ መኖ ፖለቲካሽንም በጸበሽ። ፍዬ የኔ እህቴ ቆንጆ ሌላ የሚወራ ነገር ፖለቲካ ከሚያሳብዱሽ ለምን አይቀርብሽ? ይለምሳ ለማን ነው የምትታገቢው? ለማን ለእነዚህ ከብቶች ረ ውጭ ረ ይቅርብሽ። ለነዚህ አህዮች እዚህ ሞት የማይገባቸው ደም ተከፍሎላቸው መስዋዕት ተከፍሎ ለነዚህ ረ ይቅርብሽ፣ ይቅርብሽ። ውጭ ውጭ ነውልሽ። አረቄሽን እየጠጣሽ ወሽ ለነዚህ ከምትታገቢ ለነዚህ ድምፅ ከምትወኝ አረቄ ጠጭ ባለጌዎች ናቸው። ስዶች ሰብቻለሁ። ያልሰማ እንዳይመስልሽ ከአንቺ የበለጠ ሰማ አለሁ ያ ከብራ ቢሶች እኮ ናቸው ለሚሰዋላቸው ለሚሞትላ መብታቸውን አያውቁም። እኔ ቅድም ምን አልኩኝ? ዛሬ ጠዋት አይቼዋለሁ ሲያወሩ እንዴት ሰው የፈለገ ልዩነት ቢኖር፣ የፈለገ ልዩነት ቢኖር አልኩኝ በሞተ ሰው ይቀለዳል? አይቀለዳል። አላማ አለው ተሰውቷል። ማንም ሰው አላማ ስላለው ይሰዋል። ዝም ምን የሚባለው ቤቶቹ ገና ገና ታልቃላችሁ። እንደዚህ ተጠላልፋችሁ የአንዱ ደም አንዱን የአንዱ ደም ገና ታልቃላችሁ። ተያይዛችሁ ነው የምታልቁት። ተያይዛችሁ ታልቃላችሁ። እድሜ ስጠን፣ ቁጭ ብለን እናያቸዋለን። እናንተ ስታልቁ ኛ ሄደን ወንበር እንይዛለን እኛ እኛ ወንበር እንይዛለን። አፈር ብሎ አፈር ያስበላችሁ። በተለይ ሶሻል ሚዲያ ላይ ያላችሁ ከብቶቹ፣ ከብቶቹ፣ ሴቶቹ እና ወንዶቹ ባለጌዎች ናችሁ፣ ባለጌዎች ናችሁ ናችሁ። እናንተን ከማየት እኔማ እንደው የት ልሄድ የት ልሄድ ሰው ይታገናል ለከብት፣ ለእነዚህ ከብቶች እዚህ ላይላት ሚሉት ሰው ለከብት ይታገናል። ገና ረቸ ትተኮሰብሻለሁ አንችላ፣ ሰው ለከብት ይታገላል፣ ከብት ለሰው። ትክክለኛ ሰው እና ትክክለኛ ጭንቅላ፣ ትክክለኛ በቃ ማንነት የሚሰማው ሰው ማንነት፣ በቃ እንቢ፣ በቃ ግዴታ፣ ግዴታ እኔ ያልኩትን ሁን። ካልበዳኸኝ፣ ካልሸጎርከኝ። በሽጎር እኮ ነው በብዛት አንዳንዱ፣ ሴቶች እኮ ሽጎር እኮ ነው የሽጎራ ችግር እኮ ነው ያለባቸው። ለምን አላዋረህኝም አብያ፣ ለምን አላዋረኝም መሮ፣ ለምን አላዋረህኝ ጀዋር መሀመድ፣ ለምን እንደ ቦርሳ አላንጠለጠልከኝም? እኮ እናውቀዋለን እኮ። ችግር እኮ የዓላማ ጉዳይ አይደለም። የኮይን ዋናትች ገንዘብ፣ እዛ ጋር በገንዘብ ይጣላሉ፣ እዚ ጋር ደግሞ በሽጎራ ይጣላሉ። ከዛ በኋላ ፖለቲካውን በድሃ ኦሮሞ ልጅ ይሰሩታል። ነው ፎንቃ ይዟቸው ወይ ከአንዱ ወይ ከብልጽግና ካድሬ ፎን ቀይዛታል፣ አንደኛው ወይ ከኦነ ካድሬ ፎን ቀይዛታል፣ ወይ ከፋኖ ፎን ቀይዛታል። ከዛ እኛ እናልቃለን፣ እኛ እናልቃለን፣ እኛ እናልቃለን። እነዚህ ሴት ውስጥ ይቆምባቸው ሴ ኢትዮጵያን ባናቷ እንደሚገለብጧት ነው ያየው። አየ ኃይለኞች ናቸው፣ ኃይለኞች ናቸው። ካፈቀሩ አንቺ ሰው ሆነ አላማሽን ነው የሚያስቀይሩሽ

አንተንም አላስገባም አንተንም አላስገባም ቀርቢያችሁም ያመጣችሁልኝ ነገር የላችሁ፣ እርቂያችሁ ግን ሰላም አለ። ይሄ ነው፣ ከእናንተ የሆዴ ፍቅር አይሻለኝ። አረ ስለሆዴማ እንዳታወሪ፣ አትገናኝ። አፍሽን ዝም ብለሽ እዛ ክፍታትሽን እንደከብት ባክባክባክባክ ስለሆዴ እንዳታነሽ። ስለሆዴ ኔ ነ ማቁ ሄጂ ሄጂ። በደካማ ጎናችን ልታሸማቅቅን አይገባ ነው። እንዳንቺ ከብት ነው እንዴ? የራሱን ሰው እኮ አሳልፎ አይሰጥም እሱ። አንቺ ከብት ደግሞ ስለ ሁዴ ለማውራትማ በጣም እዚህ ይቀርሻልራሲሁላችሁ ስለ ሰው ከማውራታችሁ በፊት ስለ ራሳችሁ ቁጭ በሉና ምንድን ነው ችግራችን ብትሉስ። ደረጃሽ አይደለም ምናምን፣ እጥፉ ነው የሚበልጣችሁ። እግዚአብሔር ምስክር እስከ ድክመቱ ሁዴን እኔ እናሱ ጋር ያለ ጉዳይ አንጂ